ከሁለት ዓመታት በፊት በሐማስና እስራኤል መካከል የተጀመረውና ከ60 ሺህ በላይ የሚሆኑ ሰዎችን ህይወት ያጠፋው ከባድ ጦርነት ሊቋጭ ጥቂት ቀናት ቀሩት ሲባል ዳግም እያገረሸ የተኩስ አቁም ስምነት ሊደረግ መሆኑ ሲገለጽ በአንድ ወገን አለመስማማት ሲባባስ የፍልስጤም መሬት በኔታንያ የመንግስት ወታደሮች እየታረሰ ሰማዩ በሰዋል በአውሮፕላኖች ተኩስ ድምፅ እየታመሰ ቀጥሏል። ከሰሞኑ የትራምፕ አስተዳደር ፍልስጤም ውስጥ ያለውን እልቂት ይቋጫል፣ ረሃቡን እያስታግሳል ሲል ያቀረበውን ባለ 20 ነጥብ እቅድ እስራኤል ያለምንም ማመንታት ተቀብላ ዓለምም በደስታ ሲፈነጥዝ ሐማስ ግን ሊበሏት ያሰቧትን ጅግራ ማለቱ አልቀረም። በዚህ ሳምንት ይፋ የተደረገው ባለ 20 ነጥብ እቅድ እስራኤል ከጋዛ የምትወጣበትን ዝግጅት፣ የሐማስ ትጥቅ ማስፈታትና በዓለም አቀፍ አካል የሚመራ የሽግግር መንግሥት ዕቅድን ያካተተ ነው። በጋዛ የሚገኘው የሐማስ ወታደራዊ መሪም ይህ የተኩስ አቁም ስምምነት ለአንድ ወግን ያደላና ሐማስን ለማጥፋት ያለመ ነው ማለቱ ተሰምቷል። እርቅ ለማውረድ የተላኩ ሸምጋዮችን ያነጋግ ባነጋገረው ቢቢሲ ሸምጋዮቹ በሐማስ ወታደራዊ ክንፍ ኃላፊ የሆኑት ኢዝ አልዲን አልሃዳድን ማውራታቸውንናም ኃላፊው እቅዱ ሐማስን ጨርሶ ለማጥፋት እየተነደፈ ነው ብለው እንደሚያምኑ በመግለጽ ቡድኑ ቢቀበለውም ባይቀበለውም መታገል ግን እየግድ ነው ብለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጦርነቱን ለማቆም ያቀዱት ባለ ሃያ ነጥብ ማዕቀፍ እቅድ አስቀድሞ በእስራኤል ተቀባይነት ያገኘው ሐማስ ትጥቅ እንደሚፈታና ወደፊት ጋዛን በማስተዳደር ላይ ምንም አይነት ሚና እንደሌለው የሚደነግ ግግ በመሆኑ ነው። ከምዕራባውያን ጋር እሰጥ አገባ ውስጥ ያሉት የሩሲያው ፕሬዚዳንት ሳይቀሩ ሀሳብ የሰጡበት ይኸው የትራምፕና ኔታንያ ዕቅድ የሚሳካ እቅድ ስለመሆኑ ጥርጣሪ ውስጥ መግባቱን የፖለቲካ ተንታኞች ተናግረዋል። የጋዛ እልቂት የምዕራባውያን ውድቀት ማሳያ ነው ሲሉ ፑቲን በአሜሪካና አጋሮቿ ላይ ተሳልቋል። አክለውም ሐማስን ያገለለ ማንኛውም አይነት ስምምነት ሆነ አመራር ምርጫ ፍትሐዊ እንዳልሆነም ተናግረዋል። በሌላ በኩል የሐማስ ዋና አመራሮች የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጦርነቱን ለማስቆም ሰጥተውም ላቀረቡት ሀሳብ በቅርቡ ምላሽ እንደሚሰጡም ተነግሯል። የሐማስ የፖለቲካ ቢሮ አባል መሐመድ ናዝል ለአልጀዚራ አረብኛ እንደተናገሩት ቡድኖ እስራኤል በጋዛ ላይ የምታደረገውን ጦርነት ለማስቆም በማለም በትራምፕ እቅድ ላይ እየተወያየ መሆኑና በቅርቡም በውሳኔው ላይ ያለውን አቋም እንደሚያሳውቅ ተናግሯል። ሐማስ የፍልስጤም ተወካዮች እንደመሆናቸው የፍልስጤምን ሕዝብ ጥቅም በሚያስጠብቅ መልኩ ሀሳቡን የመግለጽ መብታሉ ያሉት ናዝል ጊዜ በአንገታችን ላይ የተዘረጋ ሰይፍ ነው ብለን ሳይሆን ለአሸናፊ ነት ነው፣ እየምንነጋገረውም ብለዋል። ፍልስጤማውያን ጦርነቱ እንዲያበቃ ይናፍቃሉ፣ ነገር ግን ብዙዎች እቅዱ እስራኤልን በእጅጉ እንደሚደግፍ ያምናሉ ሲሉም ተናግረዋል። ከዚህ ቀደም በተደረገው ድርድር ሐማስ እስራኤላውያን በረሃብ ከተጠቃው ግዛት ሙሉ በሙሉ ለቀው እንዲወጡ አጥብቁ አሳስበዋል። ይህንን እቅድ ታዲያ በኳታር የሚገኙ አንዳንድ የሐማስ ባለሥልጣናትና አመራሮች ማስተካከያ የሚደረግበት ከሆነ ለመቀበል ዝግጁ ናቸው ተብሎም ታምኗል። ሆኖም ታጋቾቹ በተለያዩ ቦታዎች በመኖራቸው በእስራኤል ላይ ጫና ለማሳደር እንዲሁም እቅዱን ለማሻሻል ፈተና ሊሆንባቸው ይችላል ነው የተባለው። እስካሁን ድረስ ታጣቂው ቡድን ሐማስ በፍልስጤም ግዛት ውስጥ 48 ታጋቾችን ይዞ እንደሚገኝ የሚታመን ሲሆን ከነዚህም ውስጥ ሀያ ያህሉ ብቻ በሕይወት ይኖራሉ የሚል መላምት አለም። ሌላው በሐማስ አባላትና አመራሮች መሃል አለመግባባትን እየፈጠረ ያለው በእቅዱ መሰረት በሰባ ሁለት ሰዓታት ውስጥ ታጋቾችን አሳልፎ የሚሰጡ ከሆነ ብቸኛ የመደራደሪያና ማሸነፊያ ብለው የሚጠሩትን ካርታ አሳልፎ መስጠት በመሆኑ ግራ ተጋብተዋል ሲል ቢቢሲ ዘግቧል። ዶናልድ ትራምፕ በእቅዶች ውስጥ ያሉ ውሎችን ሁሉ እስራኤል ታከብራለች በማለት የሰጡት ዋስትና ቢኖርም ቅሉ ታጋቾችን ከተቀበለች በኋላ ወታደራዊ እንቅስቃሴዋን እንደማትቀጥል በሐማስ ውስጥ ምንም አይነት እምነት እንደሌለ የሚያሳዩ ፍንጮች ወጥተዋል። ለዚህም እንደ ማሳያነት የጠቀሱት የአሜሪካ ወዳጅ ሀገር በሆነችው ዶሃ የተደረገውን ጥቃት በማውሳት ነው። ከአሜሪካና ከአረብ ሀገራት የተውጣጣ ጊዜ ዓለም አቀፍ ያረጋጊ ኃይል በጋዛ ይሰማራል መባሉ ደግሞ የሐማስ አመራሮች ይህ ሌላ አይነት ወረራ ነው በማለት ተቃውሟቸውን እንዲያሰሙ አድርጓል። በተጨማሪም የትራምፕ አስተዳደር የእስራኤል ጦር ከጋዛ ሲወጣ ግዛቱን ከእስራኤልና ከግብፅ ጋር በሚያዋስነው አካባቢ ሊኖር የሚችለውን የደህንነት ቀጠና የሚያሳይ ካርታ ይፋ ካደረገ በኋላ ጥርጣሬም ተፈጥሯል። ይህ የደህንነት ቀጠና ማን እንደሚያስተዳድረው በግልጽ ያልተቀመጠ ቢሆንም እስራኤል የምትሳተፍበት ከሆነ ግን ላለመግባባት ምናልባት መነሻ መሆኑ አይቀርም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅዱ ላይ መስማማታቸውን ቢገልጹም ከዚያ በኋላ ግን በርካታ የቅዱን ነጥቦች ወደ ጎን ያደረገ ንግግር አድርገዋል። ይህ በእንዲህ እንዳለም የፍልስጤም ግዛት እያሽቆለቆለ ያለውን ሰብአዊ ሁኔታን አስመልክቶ ዓለም አቀፍ ቅሬታ ቢቀርብም የእስራኤል መከላከያ ሰራዊት በጋዛ ሰርጥ ትልቁን የከተማ አካባቢ ለመቆጣጠር የሚያደርገውን እንቅስቃሴ ቀጥሏል። የዓለም መሪዎች ባለፈው ሳምንት በኒውዮርክ በተባበሩት መንግስታት ድርጅት ታላቅ ጉባኤ ላይ ሲሰበሰቡ እስራኤል በውጭ ሀገር ከፍተኛ ዲፕሎማሲያዊ ጫና እያጋጠማትና በርካታ ምዕራባውያን ሀገራት ለፍልስጤም መንግስት እውቅና እየሰጡ ባሉበት ሐማስ የየትኛውም የወደፊት መንግስት አካል መሆን እንደማይችል መጠየቃቸው ደግሞ ግራ አጋቢ መሆኑን ኤቢሲ ኒውስ ዘግበዋል። ኔታንያሁም ቢሆኑ ከዚህ ቀደም በተደጋጋሚ እስራኤል ነጻ የፍልስጤም መንግስት እንዲኖር አትፈቅድም ማለታቸውም አይዘነጋም። ሆኖም ይህ የሐማስና የኔታንያሁ መንግስት እሰጥ አገባ ለመቆሙን ተከትሎም በፍልስጤም በረሃ ምክንያት የሚሞቱ ፍልስጤማውያን ቁጥር እያሻቀበ ይገኛል። ይህንን ረሃብ ለማስታገስ ከተለያዩ ሀገራት የተውጣጡ የእርዳታ መርከቦች ጉዟቸውን ወደ ጋዛ ቢያደርጉም አብዛኛው መርከብ ወደ ጋዛ እንዳይደርሱ እየተደረገ መሆኑ ተዘግበዋል። ይህ የእስራኤል ድርጊት ታዲያ ዓለም አቀፍ ውግዘት እያስተናገደ ይገኛል። የእስራኤል መንግስት ጂኤስኤፍ ወደ ጋዛ ሰብአዊ እርዳታ ለማስገባት የሚያደርገው ጥረት ትንኮሳ ሲል ጠርቶታል። ዘአልማ የተባለችውን ዋነኛ ጀልባ ጨምሮ ዘሱሪየስና ዘአዳራ የተባሉ የሰብአዊ እርዳታ ጀልባዎችን የእስራኤል ባህር ኃይል በቁጥጥር ስር አውሏል። የእስራኤል ጦር ወደ ጋዛ ሰባይ እርዳታ ከጫኑ 43 ጀልባዎች ውስጥ ቢያንስ 21ንዱን መያዙን የፍሎቲላ አዘጋጆች ሐሙስ ዕለት አስታውቋል። የተቀሩት ጀልባዎች አሁንም በጦርነት ወደምትታመሰው ጋዛ እያቀኑ ይገኛሉ። የአየር ንብረት ተሟጋች ቱንበርግን ጨምሮም በተያዙት ጀልባዎች ላይ ያሉ አክቲቪስቶች ደና መሆናቸውንና ወደ እስራኤል ተዛውረዋል ሲሉ የእስራኤል ባለሥልጣናት ተናግረዋል። የጣሊያን የውጭ ጉዳይ ሚኒስትር አንቶኒዮ ታጃኒ ለኢጣሊያ የህዝብ ብሮድካስቲንግ ራይ እንደተናገሩት አክቲቪስቶቹ በሚቀጥሉት ቀናት ከእስራኤል እንደሚባረሩና የእስራኤል ወታደሮች ግጭትን እንዳይጠቀሙ ነግሯቸዋልን ብለዋል። የቱርክ የውጭ ጉዳይ ሚኒስቴር እስራኤል በጀልባዎቹ ላይ ያደረገችው ጣልቃ ገብነትንም አውግዟል። የሽብርተኝነት ድርጊትና የዓለም አቀፍ ሕግን በከባዱ መጣስ ነው ሲሉም ተደምጠዋል። ፍሎቲላ ወደ አምስት መቶ የሚጠጉ አክቲቪስቶችን ያቀፈ ሲሆን ከእነዚህም መካከል ግሬታ ቱንበርግ፣ የኔልሰን ማንዴላ የልጅ ልጅ ማንድላ ማንዴላ፣ የቀድሞ የባርሴሎና ከንቲባ አዳኮላና ታ የአውሮፓ ሕገ አውጪዎች ይገኙበታል። ተልኮን በቀጥታ ስርጭት ሲያስተላልፍ የቆየው ቡድኑ እስራኤል በጋዛ ላይ ጣለችውን የረዥም ጊዜ እገዳ ለመስበርና ለፍልስጤማውያን እርዳታ ለማድረስ ባለው ዓላማው አሁንም ተስፋ እንዳልቆረጠ አስታውቋል። ድርጅቱ በኢንስታግራም ላይ ባሰፈረው ጽሁፍ የእስራኤል ሕገ ወጥ ጣልቃ ገብነቶች አያግደንም፣ ከበባውን ለመስበርና የሰብአዊነት ኮሪደር ለመክፈት ተልኳችን እንቀጥላለን ብለዋል። ጄኤስኤፍ የእስራኤል ጦር ሆን ብሎ የመርከብ መገናኛ መስመሮች ላይ ጉዳት አድርሷል፣ የአደጋ ጊዜ ጥሪ ማስተላለፊያ መሳሪያ የሚያስተላልፈውን መልእክት አግዷል፣ የጀልባዎቹን ጉዞ የሚያሳይ የቀጥሳ ስርጭትንም አቋርጧል ብሏል። የእስራኤል ፖሊስ ታዲያ ከእነዚሁ የእርዳታ መርከቦች ማለትም ከግሎባል ሱሙድ ፍሎቲላ የያዛቸውን ከ470 የሚበልጡ አክቲቪስቶችን ለማስወጣት መዘጋጀቱን ታይምስ ኦፍ እስራኤል የዜናው ታር ዘግቧል። ከ600 የሚበልጡ የእስራኤል የፖሊስ መኮንኖች ወደ አሽዶድ ወደብ ተሰማርተው ቡድኑን የተሟላ የፍተሻ ሂደት እንዳደረጉ ተገልጿል። አክቲቪስቶቹ አሁንም ከመባረራቸው በፊት ለእስራኤል ህዝብና ኢሚግሬሽን ባለስልጣን እንዲሁም ለእስራኤል እስር ቤት አገልግሎት ተላልፈው ተሰጥተዋል ነው የተባሉት። ፖሊስ አክለውም ከፍሎቲላ የቀረው መርከብ ማሪንቴ ወደ ጋዛ መቃረቡን ከቀጠለ በእስራኤል የባህር ኃይሎች ይጠለፋል የሚል መልእክት አስተላልፈዋል ነው የተባለው። ይህ በእንዲህ እንዳለም የእስራኤል ጦር በሪሞት መቆጣጠር የሚቻሉ ሰው አልባ ተሽከርካሪዎችና ፈንጂ የታጠቁ ሮቦቶችን ሰው በሚበዛባቸው የጋዛ ከተማ አካባቢዎች ላይ በስፋት እየተጠቀመ ነው ተብሏል። በእነዚህ ሰፈሮች ውስጥ ይኖሩ የነበሩ ብዙ ሰዎች በየፍርስራሹ ክምር ውስጥ ሕይወታቸው አልፏል ተብሏል። ያለምንም ቅድመ ማስጠንቀቂያ ብዛት ያላቸው ህንፃዎች ሙሉ በሙሉ ወድሟል ሲል አልጀዚራ ዘግቧል። የእስራኤል ጦር በምሽት እነዚህን ፈንጂዎች በመትከል ያሳልፉና በጠዋት ብዙ ሰዎች ህይወታቸው አልፎና ተጎድተው ይገኛሉ ሲል ዘገባው አክሏል። ተጨማሪም እስራኤል ጋዛን ለመቆጣጠር ካቀደች ወዲህ አስፈሪው ጊዜም ስለመሆኑ ተናግሯል። ሰራዊቱ ቀስ በቀስ ወደ ከተማዋ እምብርት እየገባ ሲሆን ይህም አብዛኛዎቹ ፍልስጤማውያን